ሁሉ በተመሳሳይም ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዱስ ቅዱስ ቅዱስ ተብሎ ሶስት ጊዜ መጠቀሱ በአካል ሶስትነትን የሚያሳይ ፈጽሞ አይደለም ማለት ነው። ትንቢተ ስኬል ምዕራፍ 21 ቁጥር 27 ላይ ፈጣሪ ባድማ ባድማ ባድማ ድርጋት አለዋለ ስንት ጊዜ ተጠቅሷል? ሶስት ጊዜ ባድማ ከተማ ድባብ የገባችሁ ማለት ሳይሆን ሶስት ጊዜ መናገሩ አጽንዖትና አንክሮትን ለማሳየት ያሳያል ማለት ነው። መጽሐፈ ኩፋሌ ምዕራፍ 14 ቁጥር አምስት ላይ በውጭ ዓለም ጁል የሚባለው አፖክራፊካል መጽሐፍ የሚባለው እግዚአብሔርም አብርሃምን አብርሃም አብርሃም አብርሃም ብሎ ጠራዋል አብርሃምም አቤቱ አለ ይላል። ያህዌ ዮዴሄ ባብሄ የሚባለው የእስራኤል አምላክ አብርሃምን ሲጠራው ሶስት ጊዜ ነፍሳቲስ ነው ወይ አብርሃም እስሪ ፐርሰን ነው ወይ ኖ አይደለም ራሱ ጉዳዩን አጽንኦትና አንክሮት ለመስጠት ነው መልካ ኢየሱስ የሚባል መጽሐፍ አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዋልድ ከሚባሉ መጽሐፍ ውስጥ የተቀመጠ መጽሐፍ ነው እዛ መጽሐፍ ላይ መጽሐፉ ላይ ኢየሱስ ኢየሱስ ክርስቶስ ዘሰርዘር ከምድብ ቤተ ሌዊ ኮሬባዊ መለኮታዊ ቃል ሰማያዊ እምድንግል ትወልዳል ኢየሱስ ኢየሱስ ኢየሱስ የሚል ሶስት ጊዜ አለ ያ ማለት ኢየሱስ በአካል ሶስት ነው ማለት ነው እንዴ ሶስት ሃይፖስታቲስ አለው እንዴ ሶስት ፕሮሶፖን ያለው ነው እንዴ አይደለም ራሱ ስለዚህ ጉዳዩን አጽኖትና አንክሮት ለመስጠት ነው ኦሪት ዘፍጥረት ምዕራፍ 22 ቁጥር 11 ላይ በሁለት ቃል ደግሞ ስትመለከቱት የያህዌ መልአክም ከሰማይ ጠራ አብርሃም አብርሃም አለው ነው። አብርሃም አብርሃም ሁለት ሁለት አብርሃሞች አሉ ማለት ነው እንዴ? አይደለም። ማቴዎስ ወንጌል ምዕራፍ ሰባት ቁጥር አንድ ላይ ኢየሱስ ሲናገር ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስት ሰማያት አይገባም። ማለት ኢየሱስ ሁለት ጊዜ ጌታ ሆይ ጌታ ሆይ ስለተጠራ ሁለት ጌታ አለ ማለት ነው እንዴ? ኢየሱስ ሁለት አካል ነው ማለት ነው እንዴ? አይደለም። ኦሪት ዘጸአት ምዕራፍ ሶስት ቁጥር አራት ላይ ያህዌ ከቁጥቋጦው ውስጥ ጠርቶ ስለተባለ ሙሴ በአካል ሁለት ነው እንዴ ሙሴ ሁለት አይነት ሙሴዎች ውስጥ አሉ እንዴ ኖ እንደዛ ማለቱ አይደለም እራሱ ጉዳዩን አጽንኦትና አንክሮስ ለመስጠት ነው ማለት ነው ታዲያ ስንት ቅዱስ ነው ያለው ብለን ስንል አንድ ቅዱስ ነው ያለው አንደኛ ሳሙኤል ምዕራፍ ሁለት ቁጥር ሁለት ላይ እንደ ያህዌ ያለ ቅዱስ የለምና አለ ያህዌ ስንት ነው ዘዳግም ስድስት አራት ላይ እስራኤሎች፣ ስማ፣ አምላካችን ያህዌ አንድ ያህዌ ነውና። እንደ ያህዌ ያለ ቅዱስ የለም ከተባለ አንደኛ ሳሙኤል ምዕራፍ ሁለት ቁጥር ሁለት ላይ ከአንተ በቀር ቅዱስ የለም፣ ከአንተ አንተ፣ እናንተ ሳይሆን አንተ፣ ከአንተ በቀር ቅዱስ የለም፣ የለምና አንድ ቅዱስ ነው ያለው በቅድስናው ተካፋይ የሌለው ቅድስናውን ነህና አለ። አንተ ብቻ ምንድን ቅዱስ ነህና፣ አንተ ብቻ ቅዱስ ነህና ካለ ብቻ የሚለው አብጀክቲቭ ወይም ገላጭ ቅጽል አንድ ብቻውን በቅድስናው ተፎካካሪ ተወዳዳሪ ወደር የሌለው አንድ ቅዱስ ብቻ እንዳለ ያመለክታል ማለት ነው። ኦሪት ዘሌዋውያን ምዕራፍ አስራ ቁጥር አርባ መስለ እኔ ቅዱስ ነኝና እናንተም ቅዱስ አሉ እኛ ቅዱስ ነን አላለን። እኔ ቅዱስ ነኝና ቅዱስ ነኝና እናንተ ቅዱሳን ሁኑ። እዮብ ምዕራፍ 15 ቁጥር 15 ላይ በቅዱሳኑ እንኳን አይታመንም ሰማያት በፊቱ ንጹሕ አይደለም እናለ መላእክቶች ቅዱሳን ይባላሉ። ቅዱስ ነጠላ ነው፣ ተባታይ መደብ ነው። የቅዱስ ብዙ ቁጥር ደግሞ ቅዱሳን ነው። ይሄ ነው ያለው ነገር። ስለዚህ አንድ ቅዱስ ነው ያለው ትንቢተ ኢሳይያስ 6 3 ላይ ያለው ለስላሴ ትምህርት ማስረጃ መረጃ መሆን አይችልም። ያንን ስንላቸው ትንቢተ ኢሳይያስ 6 8 ላይ እዛ የጌታ ድምፅ ማንን ልካለው ማንስ ይሄድልናል የሚል በእብራይስ ማሶሬት ላይ አለ፣ ይሄድልናል የሚል ነገር አለ። ግን ግሪክ ሰብ ጀንቱ ላይ ያስቀመጠው የጌታ ድምፅ ማንን ልካለው፣ ለዚህ ህዝብ ማን ይሄድላቸዋል፣ ለዚህ ህዝብ ማን ይሄድላቸዋል። ማን ይሄድልኛል የሚለው ሳይሆን ያለው ግሪክ ሰብ ጀንት ላይ ማን ይሄድላቸዋል። ግሪክ ሰብ ጀንት ላይ የተቀመጠው ማ ግሪክ ሰብ ጀንት ደግሞ እንደምትመለከቱት ከክርስቶስ ለበፊት በሁለት ሰማንያ ቅድመልት ላይ የተዘጋጀ በሰባው ሊቃናት የሚባሉት ወይም ደግሞ ግሪክ ሰብትጀንት የሚባሉት የተዘጋጀ ስለሆነ ጥንታዊ ስለሆነ ማን ይሄድልናል ሳይሆን ማን ይሄድላቸዋል የሚል። ስለዚህ ኢሳያ ስድስት ለም እርሱ አለ፣ ሂድ የህዝብ መስማት እኔ ላከኛል። ሂድ የህዝብ መስማት ትሰማላቸው፣ አታስተውሉም፣ ማየትን ታያላቸው፣ አትመለከቱም በላቸዋል። ስለዚህ ግሪክ ሰብትጀንት ከሁሉም ይቀድማል ማለት በስምንት ሰባ ሱላ ስለም ከመጡ በኋላ የተዘጋጀው የማሶሬት የሚባለው ላይ ግን የተቀመጠው የጌታም ድምፅ ማንን ልካለው ማንስ ይሄድልናል ይሄድልኛል በሚለው ፋንታ ይሄድልናል የሚል ነገር ተቀምጧል። ያም ቢሆን አይሁዶች ያስቀመጡት ምንድን ነው? ኒ የምትለዋ ነገር ወይም ደግሞ ኑ በሚለው ነገር በብዛት በብዜት መምጣቷ እዛ ጋር ፕራሮፍ አምፕሊቲዩድን የሚያሳየው ብሎ ነው የሚያስቀምጡ። ግሱ ኑ የሚለው ኒ የምትለዋ ነገር መግባቷ በራሷ ያንን ማስረጃ ይኖር ይሆን? በነዚህ አይነት መልኩ የተቀመጠ ይኖር ይሆን? አዎ የተቀመጠ አለ። የቱ ጋካድም ትንቢተ ዳንኤል ምዕራፍ ሁለት ቁጥር ሰላሳ ስድስት ላይ ስትመለከቱት፣ ከዛ በፊት ምንድን ነው ያደረገው? ቁጥር ሀያ አምስት ላይ እዛ ጊዜ ዳንኤል ፈጥኖ ወደ ንጉሱ አስገባው። የገባው አንድ ዳንኤል ነው፣ የህልም ተርጓሚ። በፍጹም ታታ ራሱ አንድ ሰው ዳንኤል ገባና ከይሁዳ ምርኮኞች ያለ ለንጉሱ ፍቺ የሚያስታውቅ ሰው አግኝቻለሁ ከነገረው በኋላ ምን አለ? አሁንም ፍቹም በንጉስ ቤት እንናገራለን አለ። ኔ አማር ኔ አያችሁት። እንናገራለን እናገራለሁ በማለት ፋንታ እንናገራለን። ዳኔ ለአንድም ሁለትም ሶስትም ሆኖ ነው። በአንድነቱ ላይ ሶስትነት ኖሮበት ነው ያለው አይደለም። እንናገራለን የሚለው አምፕሊቲዩድን ለማሳየት ስለሚመጣ አንደኛ ነገስ ምዕራፍ አንድ ቁጥር ዘጠኝ ላይ ውስጥ አንደኛ ነገስ ምዕራፍ አንድ ቁጥር ዘጠኝ ላይ እርሱም አለ ማለትም ኢዮርባ ማለ ሮባ ምን አለ አባትህ የጫኑብን ቀንበር አቃልልን ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው አላቸዋል። እመልስላቸው ነው የሚለው አማርኛው፣ እመልስላቸው ናሺም፣ አያችን፣ ናሺም ማለት እንመልስላቸው ማለት ነው። ና ስትጨምሩበት እንመልስላቸው ነው እሱ ብቻ ሆኖ ነው ና ሚለው ቃል አለ እመልስላቸው ዘንድ ቢሆን ኖሮ ስ አሺብ ነበር የሚሆነው አሺብ ማለት ና ናሺብ ማለት ልዩነቱ ምንድን ነው አሺብ ማለት እመልስላቸው ዘንድ ማለት ነው ናሺብ ማለት ደግሞ እንመልስላቸው ዘንድ ማለት ነው ስለዚህ አሁን እዛ ጋር ሮባም የሚባለው የንጉሥ ሰለሞን ልጅ እመልስላቸው ዘንድ የሚለውን አማርኛው እንግሊዝኛው ላይ ብትመለከቱት እንመልስላቸው ምንድን ነው የሚያሳየው? መጽሐፈ እዝራ ምዕራፍ አራት ቁጥር አስራ ስምንት ላይ ናቡከነጾር ምንድን ማን ነው አርክዲስ ምንድን ነው ያለው፣ ሰላም። አሁን ወደ እኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበባል። ወደ እኛ፣ ወደ እኔ ሳይሆን ያለው ወደ እኛ ነው። የላኩት ደብዳቤው ወደ ማነው? ወደ ንጉሱ ነው። ወደ ንጉሱ ትትምናለ ደብዳቤው በፊታችን አይደለም ያለ በፊቴ ተተርጉሞ ተደብበዋል። ወደ እኛ የላካችሁት ወደ እኔ የላካችሁት በማለት ፈንታ ወደ እኛ ብሏል። ያ ማለት አፍሪክስ የሚባለው ንጉሥ የፋርሱ ንጉሥ በአንዱነት ላይ ሁለትነት፣ ሶስትነት አለበት። አንደኛ መቃቢያን ምዕራፍ 10 ከቁጥር 18 እስከ 19 ድረስ ታላቁ አሌክሳንደር የሚባለው ንጉስ ለወንድሙ ለዮናታን ሲጽፍለት ምንድነው ያለው? ዊ ሃቭ ሂርድ አባውት ዩ ስለ አንተ ሰምተናል። ስለ አንተ ምን ብለናል? ሰምተናል። ሰምቻለሁ አላለም፣ ሰምተናል አለ አሌክሳንደር ዘግሬት ማለት፣ በአንድነቱ ላይ ሁለትነት ሶስትነት ያለበት ነው እንዴ? ምዕራፍ 11 ከቁጥር 34 ከቁጥር 30 እስከ 33 ድረስ ዲሚጥሮስ የሚባለው ንጉሥ ለወንድሙ ሲጽፍለት ምንድን ነው ያለው? ሲነግረው ምንድን ነው ያለው? ዊ ሃቭ ዲተርምንድ ቱ ዱ ጉድ ቱ ዘ ኔሽን ኦፍ ጆሻል ለአይሁዲያኖች ጥሩ ነገር ለማድረግ ወስነናል። ወስኛለሁ አላለም። ወስነናል የሚል ነገር ይጠቀማል። አምፕሊቲዩድ ይጠቀማል። ያ ማለት መልቲቱድ ነው። እንዲህ ዲሜጥሮስ አይደለም። ስለዚህ ትሚቴ ኢሳያስ ምዕራፍ 3 ምዕራፍ 6 ከቁጥር 3 እስከ 9 ድረስ ያለው ጥቅስ ለስላሴ ትምህርት ማስረጃም፣ መረጃም፣ መሞገቻም መሟገቻ ድምዳሜ ላይ ለማድረስ የሚያደርስ አይደለም። አይ ወይ ተሳስተሃል። ትሚቴ ኢሳያስ ምዕራፍ 6 ከቁጥር 3 ጀምሮ እስከ 9 ድረስ ያለው ስላሴን አውዱ ላይ ወይም ኮንቴክስቱ ላይ ስላሴን ያሳያል የሚል ሰው ካለ ፈረሱ ሜዳውን ክፍት ነው ማለት ነው ጥያቄ ለመጠየቅ ዝግጁ ተጨርሰና ይሄን ይመስላል ዛላር ኡስታዝ በጣም ሰፋ ያለ ዳሳ ነው ብዙ ትምህርቶችን አግኝተናል በጣም ብዙ ሀሳቦች ተዳስሰዋል እንግዲህ የተነሱ የተነሳው ሀሳብ ላይ